ላንቺ ንግስቷ ቀዳማዊት ምንጊዜም ቢሆን ልክ ሆነ አታቅም በአንቺ እይታ ማለት ነው። ወይዘሮ ቁራሪት አልደላኝም። ምን ለራሴ ንግስቴ ጠፍታብኝ ሀዘንላይ ነኝ። አማቼ ተከፍቶብኝ ሀዘንላይ ነኝ። አልደላኝም። ሳይደላኝ ነገረኛ ምናምን አታስቢኝ። ወይዘሮ ቁራሪት ቁራሌው፣ ወይዘሮ ሱሲ በአንቺ እይታ ሀይሚ መቼም ልክ ሆኖ አታውቅም። ዛሬ ደግሞ ምን አለች? ሰላም ጤና ይስጥልኝ ውድ የተከበራችሁ ይኒ ቻናል ተከታታይ ሰላማችሁ ይብዛልኝ። መቼስ ጉዳይ አያጣንም አደለኛ። መቼስ ሲሆነ በቃ ተስንቱ ጋር ተናንቀን እንደምንገፈው ራሱ ግራ እየገባኝ ነው። እኔ ከስንቱ ጋር ተጣልተን እኔ በጣም ግራ እየገባኝ ነው። ሀይሚ ያመጣችሁ ፕራንክ ልክ አይደለም አለች ልክ አይደለችም። ይሄ ዛሬው ልክ አይደለችም አለች። አልቃሽ መስላ ደግሞ ሻርቧን ጠምጥማ መጠ ድንቄም! አልቃሽ አልቅሰሽ ሞተሻል ወይዘሮ ሶሲ በጣም ማስመሰሉን ትወለውን ትችሉበት የለ እንዴ? ግን ተቀዳማዊት ላይ ካናቷ ላይ ውረጅ አይኖ አማቼ ያሳዝናል። በዚህ ልክ ሀይሚ ሳትሰናበተው ጉንጮቹን ሳትስም ሳታቅፈው ባይ ሳትለው በደብዳቤ ብቻ በመለየቷ እኔ ራሴ ልቤን አሞኛል። ይሄ ለብሩኬ አይገባውም ለብሩኬ የሚገባው አይደለም ይሄ። ምክንያቱም ብሩኬ ማለት የቅርብ ሰው ነው። ለሷ የልቧን የምታወረው የሚያዳምጣት ሰው ነው፣ የሚያዳምጠኝ ነው፣ ሲከፋ በሀዘኔ ጊዜ፣ በደስተ ጊዜ ብዙ ነገሮችን ከእሱ ጋር ያሳለፍኩ ነኝ ብላ ሁልጊዜ ዘምራለታ አለ አይደለ? ስለዚህ በደብዳቤ መለየቷ ከባድ ነው። ግን አንቺ ሃይሚ ልክ አይደለችም፣ በዛሬው ፕራንክ ያልሺው፣ አንቺ በአንቺ እይታ ሃይሚ ልክ ሆነ አታውቅም እያልኩሽ ነው። በአንቺ እይታ ምንም ነገር ትስራ፣ ምንም ሃይሚን አንቺ አመስግነሻት አታውቂ። ማስረግጬ ስነግርሽ ገብቶሻ? እኮ ጠንቅቄ እኮ አቅሻለሁ አንቺ ለሃይሚ ቦታ እንደሌለሽ ዛሬ ውሩክ እያልሽ እያልሽ መጣሽ። ሀይሚ አይኒ ብትሆን እያልሽ አትመጭም። ችግር አለብሽ። ከወደሽ ሁለቱን ደጅ ከጠላሽ ሁለቱን ጥ አስረግጭ የስነግርሽ ወይዘሮ ሶስ እና ችግር አለብሽ። ችግርሽ ደግሞ ሀይሚ ላይ ነው። ዛሬ አንዶማ አንዷማ ትክታክ መንደር እግሬን ያዙልኝ፣ እጄን ያዙልኝ ትላለች። እየተገረዘች ነው እንዴ? አረ አረ የሴት ሊግርዛ አቀርሳል። ተይ በእናትሽ አርፈሽ ተቀመጭ። በጣም እያሳቆኝ ነው እነዚህ ሰዎች ይሄን በጣም እያሳቆኝ ነው። አታስቁኝ፣ ጥሩ አይደለም ማሳቅ በዚህ ልክ። እና ወይዘሮ ሶስ እና ካይሚ አናት ላይ ውረጅ፣ ከቻልሽ ውረጅ አሁን ለምሳሌ ለቡሩኬ ብቻ ነው ያዘንሽው አይደለ? ሀይም ያላሳዘነችሽም። ለምን እንደ ይህን ውሳኔ ልትወስን ቻለች ብለሽ አላሰብሽም? ሀይም ምን ሆና ነው? ማን በድሏት ነው? ቤተሰብ ወንድሞቿ ምን ጎሉባት ነው? ምን የሚያስከፋት ነገር ገጠማት? ምን ችግር ገጠማት ብለሽ ያ ነገር ልብሽን አላመመም? ሄዳስ የት ነው የምታርፈው? የት ገባች? የት ይሆን የምትወድቀው ብለሽ አላዘንሽም። አይሽ እኔ አስረግጬ ስነግርሽ ፎቶ ከመለጠፍ ፎቶ ኦልሬዲ ግን ፎቶዎቹን ስትለጣጥፊ ራሱ እኮ ከብሩክ ከአማቼ ፍቅር እንዳለብሽ እኮ ተረድቻለሁ። ፎቶ አሁን ስትደረድሪ ሃይሚን ወደዛ ታረያትና ብሩኬን ከአንቺ ስር ነው የምታረየው። ገብቶሻላ ከአንቺ ስር ታረየዋለሽ ወይ አንቺ ከፊት ትመጫለሽ፣ ብሩኬ ከኋላ ሆና ምናምን፣ ሃይሚ ከጎንነች። አትጠጋም ራሱ ብሩኬ ጋር ራሱ ማስጠጋት አትፈልጊም። እና ለምን ተከፋች? ምን ችግር ገጥሟት ነው? ይሄንን ራሱ በሃይሚ ራሱ ላይ ሙድ ያዛችሁ አላችሁ፣ አስረግጭ ስነግራችሁ። ምን ሆና ነው፣ ምን አስከፋት ብለሽ ቲንክ አላደረግሽም። ቲንክ ያደረግሽው ምንድነው? አንድ ነገር ላይ ፕራንክ ይሄንን ፕራንክ ማ ፕራንክ ይሁን እውነተኛ ነገር ይሁን ምን አናውቅም፣ ግን ለወቀሳ ሮጥሽ፣ ቸኮልሽ፣ በጣም ቸኮልሽ። ለወቀሳ ሃይሚን በቃ ለማስጠቆር አንቺ የላሙሽ ተላላኪነሽ። በላሙሽ ለማስጠላት ሮጥሽ፣ ቸኮልሽ እኮ በጣም ቸኮልሽ። ተረጋጊ፣ ተረጋጊ። እኔ እያለሁ ደግሞ አንቺ ሃይሚን ማስጠቆር አትችም፣ እኔ እያለሁ ሃይሚን ማንቺ ማስተቆር አትችም። አጥቤ ነው ምሰቅልሽ መስመር ስትስች መስመርሽ ልክ እንድትገቢ ነው የማደርግሽ። ወይዘሮ ሶስና ተከበሪ፣ ተከበሪ። ከወደሽ ሁለቱን ውደጅ፣ ከጠላሽ ሁለቱንም ጥ። አሳብ ከሰጥሽ ሚዛና የሆነሽ ሀሳብ ስጪ። አለቀ ይ ሃይሚን ዝቅ የሚያደረግ ንግግር አትናገሪ። ቀዳማዊትን ዝቅ የሚያደረግ ንግግር አትናገሪ። ተከበሪ ሴትዮ። ሌላው ደግሞ ከቀዳማዊት በጣም ያስደነቀኝ ንግግር ቅድም እኔ ቁጭ ብዬ እያለቀስኩኝ ነበረ። ለምን አለቀስኩ መሰላችሁ? ሀይሚ እንደዛ ድንገት ለምን እንደዛ ልትቆርጥ ቻለች? ቡሩኬ አማቼ አሳዘነኝ። እንደዛ ወድቆ ተዘርሮ ምናምን ነገር ያሳለፉት ጊዜ አሰብኩኝ ወደኋላ። ጥሩ ትዝታዎች ማለት ነው፣ መጥፎም ትዝታዎች አሉ ያንን ሳስበው አለቀስኩኝ። ለእሱን ጨርሼ ቡና ጠጣሁኝ ራሴን ማረጋጋት ጀመርኩኝ ማለት ነው። እዚ ጋ መጥቼ ግን እያለቀስኩኝ አይደለም። ለምን ጨርሻለሁ። ልዕልቷ ደግሞ ምን አለች? እኔ አላለቅሰም ጥላቴ ይደሰታል አለች። እኔም የልዕልቷ እህት ነኝ፣ ጥላት አለኝ ሰሞኑን ደግሞ ጥላቶች ጠጉሬን መላጣ እያደረጉ እየፖሰቱ ነው ያሉት። እዚህ ጋር ባለቅስላቸው ደግሞ የበለጠ ደስተኛ ነው የሚሆኑት። እኔ ለማናደድ ፎቶ እንደዛ እያደረጉ ነው። አሁን ደግሞ የሚያናድዱበት ነገር እየፈጠሩ ነው። እኔ አልተናደድኩኝም፣ ፎቶንም እንደዛ ስላደረጉ ግን እኔም ማለቅሰው ለቡርኬና ለሀይም ቦታ ስላለኝ ነው። ባለቅስም እንኳን ማለት ነው። ግን እኔ ደስታ ልፈጥር አልችልም ነው በአጭር አማርኛ ደስታ ልፈጥር አልችልም፣ ሀይሚዬ የኔ ቀዳማዊት እኔ ባለቅስ ጥላት ይደሰታል፣ አደለ ያለችው ቀዳማዊት። እኔም ባለቅስ ጥላት ይደሰታል። ስለዚህ እኔ ቀዳማዊት እህት ስለሆንኩኝ እናንተ ጋር መጥቼ እግሬን ያዙኝ እጄን ያዙኝ እያልኩ አላለቅስም። ተቃጠሉ። አላለቅስም። ተቃጠሉ። አዎ ቆራጥ የቆራጧ እህት ነኝ እያልኳቸው አስረግጬ ስነግራችሁ እና ሀይምዬ የኔ እናት ቅዱስ ሚካኤል በሄሽበት ይከተልሽ። ሰላም ሁኒልኝ፣ ሰላም ምሽን ያብዛልኝ። አይኖ ከብሩኬ ርቀሽ እንደማትሄጂ አቃለሁኝ። ብሩኬን ርቀሽ እንደማትሄጂ አቃለሁ። የኔ እናት ለብሩኬ የሚጨክል ልብ እንደሌለሽ አቃለሁኝ። ለደቂቃ እንኳን ከሱ መለየት እንደማትፈልጊ አቃለሁ። ብዙ ነገሮችን አብራችሁ አሳልፋችኋል። ቡታጅራ ሊሄድ ነው ሲልሽ እንኳን ምን ያክል እንደተከፋሽ፣ ከዚህ በፊት ምን ያክል እንዳዘንሽ፣ ምን ያክል ብቸኝነት እንደተሰማሽ እናውቃለን። እና ዛሬ ደግሞ የባሰ እንኳን ነገር ገጥሞሽ እንኳን ቢሆን ችግሩ እንኳን በጣም የከፋ እንኳን ቢሆን እርግጠኛ ነኝ አንጀትሽ አይጨክንልሽም፣ ትመለሻለሽ እርግጠኛ ነኝ፣ ልቤ ነግሮኛል፣ ትመልሻለሽ። ነገሮቹ ደግሞ በቅርብ እንደሚስተካከሉ ተስፋለኝ። እስከዛው ድረስ ግን ማለት ነው ቀዳማዊትን ዝቅ ለማድረግ እሷን ለማጥቆር የምትሯሯጡ ብታርፉ ጥሩ ነው። እንደነ ሶስና አይቆራልም። በጣም ነው ያሳገችን ሻርዋንጠለን እኔ ዛሬ በጣም ነው ያሳዘነኝ አረ ወይኔ ግን ማስመሰል ለምን አስፈለገ ነው ዋናው ፖይንቱ ለምን በስነ ስርዓት አታለቅሽ ማልቀስ ከፈለግሽ ለምን ታስመስያለሽ እንደዚህ በአማቼ ላይ ለምን ሙድ ትይዣለሽ ነው የኔ ጥያቄ አማቼ የህንድ አክተር የሚመስል አማች የኔ ጎምላላ የኔ ጎምላላ አማች እንዴት ሙድ ትይዥበታለሽ እንዴት ሙድ ትይበታለሽ? ይሄ የኔ ጥያቄ ነው። አንቺ በአማቼ ላይ ሙድ መያዝ አትችም። ራስሽን ሁኒ። ከቻልሽ ራስሽን መሆን ካቃተሽ ደግሞ ርፌ ተገመጭ። እዚ እየመጣሽ አትበየውሸትውሸትን እምባሽን ያዞን እምባሽን ልብስሽ ውስጥ ቅተችሁ ከበለሽ ገበሽ አማቼንና እህቴን አስከብራለሁኝ። እንዳንቺ አይነቱ እየመጣ ሙድ እንዲይዝባቸው አልፈልግም፣ በጭራሽ ቀይ መስመር አትለፊ!